አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ ወራ ሰኔ የመጥመቀ መለኮት ቅዱስ ዮሐንስን ዜና ገድል ማንበብ እንጀምራለን። በዚህ ወር 30ኛው ዕለት ቅዱስ ዮሐንስ ከካህኑ ዘካርያስና ከቅድስት ኤልሳቤጥ ተወልዷልና አምላኩ መድኅን ክርስቶስን በውሃ ያጠምቅ ዘንድ የተገባው ቃለ አዋዲ መጥመቀ መለኮት ቅዱስ ዮሐንስ በረከተ ጸሎቱ ከሁላችን ሕዝበ ክርስቲያን ጋር ይሁን፣ አሜን። ቅድስት ኤልሳቤጥም የጽንሷ ወራት በተፈጸመ ጊዜ ልጅን ትወልድ ዘንድ በወንጌል እንደተነገረ እግዚአብሔርን ጎዳና የሚጠርግ ቅዱስ ዮሐንስን ወለደች። ጎረቤቶቿና ዘመዶቿ እግዚአብሔር ርኅራኄውን እንዳበዛላት ሰምተው ደስ ተሰኙባት። የመጥምቀ መለኮት ቅዱስ ዮሐንስ ልደትም በታላቅ ሚስጢርና በሚያስደንቅ ደስታ ተፈጸመ። ቅዱስ ገብርኤል በቤተ መቅደስ ውስጥ አባቱ ዘካርያስን ጸሎት በእግዚአብሔር ዘንድ ተሰምተዋልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች ስሙንም ዮሐንስ ትለዋለ ብሎ አብስሮታልና፣ ነቢይ ዘካርያስ ግን ነገሩን አልተቀበለውም። ይልቁንም ለመላከ እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል ይህ ነገር እንደምን ይሆናል እኔ አርጅቻለሁ ምስቴም ዘመኑ አልፏል አለ። ቅዱስ ገብርኤልም ይህ ሕፃን እስኪወለድ ድረስ ዲዳ ትሆናለ አለው። ካህኑ ዘካርያስም የሚያገለግልበት ወራት ጨርሶ ወደ ቤቱ ተመለሰ። ቅድስት ኤልሳቤጥም ጸነሰች። ደምግባቱም ያማረ ልጅ የአባቶቹን ልብ ወደ ልጆቹ፣ የክፎችንም ልብ ወደ ንስሐ የሚመልስ ልጅ ወለደች። ይህ የበኩር ልጃቸው ቅዱስ ዮሐንስ ሰኔ ሰላሳ ቀን በተወለደ ጊዜም በእግዚአብሔር ቤተ መቅደስ ውስጥ የሚያገለግል የነቢዩ ካህን ዘካርያስ አንደበት ተፈታ። ሕፃኑ ዮሐንስን ይገዝሩ ዘንድ ባመጡ ጊዜም ሕፃኑ ዮሐንስን በአባቱ ካህን ዘካርያስ ስም ይጠሩ ዘንድ ወደዱ። እናቱ ኤልሳቤጥ ግን አይሆንም ዮሐንስ ይባል እንጂ አለች። አባቱንም ስሙን ማን እንድንለው ተሻለ ባሉት ጊዜ ብራና ለምኖ ዮሐንስ ይባል ብሎ ጻፈ። ያን ጊዜም ሁሉም አደነቁ። የነቢዩ ዘካርያስም አንደበት ከዲዳነት በተፈታ ጊዜም፣ በወራ መስከረም እንደተናገርነው እግዚአብሔርን ፈጽሞ አመሰገነ። ስለ ልጁ ቅዱስ ዮሐንስም ስለመቤታችን ቅድስት ድንግል ማርያም ልጅ ስለ መድህን ክርስቶስ ልጁ ቅዱስ ዮሐንስም ነቢየ ልዑል እንዲባል እግዚአብሔር ፊት እንዲሄድ በትንቢት ተናገረ። በአገልግሎቱ ጊዜም ሕፃን ልጁ ቅዱስ ዮሐንስን ዘወትር አይለየውም፣ በመሠዊያው አጠገብ ያስቀምጠው ነበር። ነቢዩ ኢሳይያስም ስለ ዮሐንስ የእግዚአብሔርን መንገድ አዘጋጁ ጥርጊያውንም አስተካክሉ እያለ በበረሃ የሚጮህ ብሎ ነቢይ ምልክያስም ጎዳናዬን የሚጠርግ መልእክተኛዬን በፊት እልካለሁ ሲል በትንቢት የተናገረለት ይህ ሕፃን ዮሐንስ ነው። ስለ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱት የሚበልጠው የለም ብሎ መሰከረለት። ነቢየ ልዑል፣ አዋጅ ነጋሪ፣ ጎዳናን የሚጠርግ ካህንና ሰማይት ነቢይና ሐዋርያ የሆነ ቅዱስ ዮሐንስ የዓለም መድኃኒት ክርስቶስን ባጠመቀው ጊዜ የማትገሰስ ቅድስት ራሱንም በዳሰሰው ጊዜ የሚወደው የሚወልደው ልጄ ይህ ነው፣ እርሱንም ስሙት የሚል የአብን ቃል ሰማ። ዳግመኛ መንፈስ ቅዱስ ሲወርድ ምስጋና የባህሪ በሆነ በጌታችን እና መድኃኒታችን አምላካችን ኢየሱስ ክርስቶስ ራስ ላይ ሲወርድ አየ። አሁን በእውነት ነቢየ ልውል ቅዱስ ዮሐንስ ብዙዎች ነቢያት፣ ጻድቃን ያዩት ዘንድ የተመኙትን መንፈስ ቅዱስ ሲወርድ አየ። ብዙዎች ይሰሙት ዘንድ የወደዱትን የአብን ቃል ሰማ። ሊቀ ነቢያት ሙሴ ፊትህንን ክብርህን አሳየኝ ባለው ጊዜ እግዚአብሔር ሕዝቡን ጠርተ ከተራራው ስር ርቀው ሰብስባቸው አለው። ነቢይ ሙሴም ጠርቶ ሕዝበ እስራኤልን ሰበሰባቸው። ያን ጊዜም ነጎድጓድና መብረቅ ከባድም ደመና እጅግም የበረታ ነፋስና ደመና ሆነ። የምድርና የሰማይ ኃይል ተናወጸ። የእስራኤል ልጆችም እጅግ ፍርሃትን ፈሩ። ነቢይ ሙሴንም እኛ ወደ እርሱ እንቀርብ ዘንድ አንችልምና፣ ሂድ አንተ እግዚአብሔርን ጠይቅልን አሉት። ከዚህ በኋላ ሙሴ ትቷቸው ወደ ደመና ውስጥ ገባ። ከሚነድ የእሳት ደመና ውስጥም ትንሽ ብርሃን በፊቱ ተስሎበት ነበር። ነቢይ ሙሴን ፈርቶና ደንግጦ በግንባሩ በምድር ላይ ወድቆ በፊትህ ባለሟልነትን ካገኘውስ ፊትህን አሳየኝ አለው። እግዚአብሔርም ለአገልጋዩ ሙሴ ሰው አይቶኝ አይድንም፣ በአምሳ ለመብረቅ የተገለጸ ትንሽ ብርሃን ስታይ የወደክ፣ ፊቴም ባየ ጊዜማ ፈጽመ ትጠፋላ አለው። እኛ ክርስቲያን ግን አምላካችን ወደ እኛ መጥቶ ከንጽሕት ቅድስት ድንግል ማርያም ተወልዶ በዮርዳኖስ ወንዝ ነቢይና ሰማዕት በሆነ መጥምቁ ቅዱስ ዮሐንስ እጅ ሲጠመቅ ከኃጢአት ጉድፍ አንጽቶናል። ከእርሱ ጋር ሳለንም በጆሮአችን ሰማ ነው በዓይናችንም አየ ነው። ይህውም በዳዊት አድሮ ትንቢት ያናገረ በዮሐንስ ለመጠመቅ የወደደ በገሊላ አውራጃ በቃና ውሃውን ወይን ጠጅ ያደረገው ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። በጥምቀት ጊዜም ከመንፈስ ቅዱስ የተወለድንባት ነውና በደስታና በሐሴት መንፈሳዊት በዓል አድርገን ልንደሰት ይገባናል። ይህ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በመጥምቁ ቅዱስ ዮሐንስ እጅ ተጠምቆ የሰጠ ርስታችን ነው። ይህ ባለ ጥምቀት ጨለማን ያስወገደ ነው። ይህ ባለ ጥምቀት ከሞት ግዛት ነጻ አውጥቶ የብርሃን ልጆች ያደረገን እባብ ሰይጣንን ራሱን የቀጠቀጠ ናላውን የፈጠፈጠ ሲኦልንም የመዘበረ የጠላት ዲያብሎስንም ኃይል አሸንፎ የእግዚአብሔር ልጆች እንሆን ዘንድ ያደረገን ነውና፣ እንኪያስ የእግዚአብሔር ልጆች ሆይ፣ ከእናንተ ማንም የክብር ልብስን ያለበሰ አይኑር። የክብር ልብስን በአብ በአብና በወልድ በመንፈስ ቅዱስ ስም የምንለብሰው ጥምቀት ነው። በተጠመቃችሁ ጊዜም ድሆች፣ እውራንን፣ የተቸገሩትን ሁሉ ሰብስቡ። ይህም ባሪያም ቢሆን አገልጋይም ቢሆን ባለጸጋም ቢሆን ድሃም ቢሆን ከአሕዛብ ወገንም ቢሆን ለሐዋርያው ቅዱስ ጴጥሮስ በአራት ወገን የተያዘ መጋረጃ ወደ ምድር ሲወርድ በውስጡም የነበረ የሚንቀሳቀስ ንጹህ እና ርኩስ ምግብ እንዳሳየው ባለመለየት ነው። እናንተም ነውረ ሥጋ ያለበት ሰው ክርስቲያን መሆን ቢወድ መጠመቅን አትከልክሉት፣ አስቀድሞ ወንጌልን አስተምሩት እንጂ። ከተጠመቀ በኋላም ክፉ ሥራውን ይተው ዘንድ ሕገ ክርስትናን አስተምሩት። የእግዚአብሔር ምረቱ በክረምት እንደሚወርድ ዝናብ ይመስላል። የክረምት ዝናብ እስኪያድጉ ድረስ በስንዴም በእንክርዳዱም ላይ ይዘንማልና፣ ለእናንተም እንጂ አይነ ንስር ያላያት አመፀኞች በእግር ያረገጧት በእግዚአብሔር ፈቃድ የተፈጠረች ንጽሕትና ብርህት ምድርን ያወርሳቸዋል። ከውሃና ከመንፈስ ቅዱስ ለተወለዱ በንጽህናም ለሚገዙለትስ ከክፉ ቀን ከመሪር ሲኦል እሳቱ ከማይጠፋበት ትሉም ከማያንቀላፋበት ስቃይ በወዳጁ መጥምቀ መለኮት አማላጅነት ይጠብቃቸዋል። የከበረች አማላጅነቱ ወደ ርስታችን ገነት ተድላ እንገባ ዘንድ በልውል እግዚአብሔር ፈቃድ ዋጋ የሆነችን መጥምቀ መለኮት ቅዱስ ዮሐንስ በረከተ ጸሎቱ ከሁላችን ጋር ትሁንልን ለዘላለሙ አሜን። የእግዚአብሔርን መንገድ የሚያዘጋጅ የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና መጥምቀ መለኮት ቅዱስ ዮሐንስ በአማላጅነቱ ለምትታመን አንዲት ሴት ያደረገው ተአምር ይሄ ነው። በምድረ ኢትዮጵያ እንዲህ ሆነ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደችም በጽኑ ልቦና በመማፀን ትለምነው ነበር። ለዚህ ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊት ደም ይፈሳት ነበርና ከሰው መሃል መዋልና መቆም መቀመጥም አትችልም ነበር። ይህቺ የታመመች ልጅናት ግን ወደ ቅድስት ቤተ ክርስቲያኑ እየተመላለሰች ዘውትር፣ ወዳጄ ቅዱስ ዮሐንስ ሆይ ይህን ሐዘኔንና ልመናዬን አትሰማኝምን? ይህችን ልጄን ማርልኝ ይህንም በሽታና ጭንቀት ከእርሷ ዘንድ አስወግድልኝ እንደ ሌሎች ልጆቼ ትሆን ዘንድ እያለች በመጥምቁ ቅዱስ ዮሐንስ ስዕል ስር ትማጸን ነበር። ይህችም ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን፣ አንቺ የተባረክሽ እህቴ ሆይ እንዲህ የሚያስለቅስሽ ምንድን ነው? በጥቡ ልብ ወደ እርሱ ለሚማጸኑት ሁሉ የሚረዳቸው ቅዱስ ዮሐንስ የምትለምኙው ምንድን ነው አላት። ያቺ ሴትም ልጄ ደም ይፈሰሳት ታማለች፣ ይፈውሳት ዘንድ እለምነዋለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣት ዘንድ ነገራት። ልጇንም ከእህቶቿ ጋር ወደ መጥመቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝና አጥንቶቼም ታውከዋል፣ አቤቱ ይቅር ብለ ፈውሰኝ የሚለውን ሌሎቹንም ቃላተ መዝሙር ከወንጌልና ከመልእክታትም አውጣቶ ጸሎተ ኪዳንንም ይጸልይ ጀመር። ያ ካህንም በውሃው ላይ የሚያድን የእግዚአብሔርን ሕቡእ ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥመቀ መለኮት ቅዱስ ዮሐንስን ጸበል ጨምሮ የታመመችውን ልጅ አጠመቃት። ይህቺ ልጅም ከሚፈስ ደሟ ፈጥና ተፈወሰች። ቅዱስ ዮሐንስን የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላትንም የመጥምቀ መለኮት ቅዱስ ዮሐንስን አማላጅነትም አደነቀች። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋራ ይሁን፣ ዛሬም ዘውትርም ለዘላ ዓለሙ አሜን።